ለምን የሚሆን ሰው ማለት ምን አይነት ሰው? ባል ነው። በቃ ባል የሚሆን የሰላም ባል ነኝ የልጇ አባት ነኝ የሚል ሰው። አይ አልገባኝም ሰላምዬ፣ ወይ እንዲገባኝ አድርጊ። በቃ አርግሻለሁ፣ ቀለብም አንጠይቀውም፣ አሳድግም አንለውም፣ ነገር ግን የልጇ አባት መሆኑን ብቻ ለማወቅ ስልክ ቁጥሩን ስጪኝ ብትላትም ሰላም የባለቤቷን ስልክ ቁጥር ለመስጠት ፈቃደኛ አልሆነችም። ሰላም ሰላም ወድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነው እንዳጣን ድራማ ክፍል አስራ ዘጠኝ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሻር፣ ላይክ፣ ሰብስክራይብ እያደርጋችሁ ታበረታቱ ዘንድ በአክብሮት ትጠይቃለሁ። ሰሞኑን ጠፍቼ ነበር። የጠፋሁበትን ምክንያት ኢትዮጵያ ገብቼ ነበር ማለት ነው። አሁን ተመልሻለሁ። ቤተሰቦቼ ቪዲዮዬን ሸር፣ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዳጣ ድራማ ክፍል አስራ ዘጠኝን ይዤላችሁ መጥቻ አለው። ሰላም የልጇን አባት ለመናገር ፈቃደኛ አልሆነችም። ለምን እንዴትስ የሚለውን እምናይ ይሆናል። እባክሽን ቀለብም አንጠይቀውም፣ አሳድግም አንለውም ነገር ግን ብቻሽን ብቸኝነት ብቸኝነት እንደያዛት ሴት ለምን ብቻሽን አምጠሽ ብቻሽን ታሳድጊያለሽ ብላ ብትላትም፣ ነገር ግን እሷ መናገር ፈቃደኛ አልሆነችም። እኔ እንዲያውቅ አልፈልግም፣ ታወቀ፣ ልጄን ይወስድብኛል፣ ስለዚህ ማሳወቅ አልፈልግም የሚል ምላሽ ነው የመለሰችው። ነገር ግን ለምን የልጁ አባት መሆኑን ብቻ እንዲያውቅ በኋላ ሲወለድ ሊክድሽ ይችላል እያለችም ስትላታለች። አይ አሁን አልነግረውም፣ ተካደም፣ እሽ ችግር የለውም በዲኤን እናስመረምረዋለን፣ የዛን ጊዜ ማወቅ ይችላል ብላ ትላታለች። ከዚህ ሁሉ ለምን አሁን ደውለን እርጉዝ መሆንሽን አታሳውቂውኝም ነው ወይንስ ስልክ ቁጥሩ የለሽም? እያለች ስትላት እንግዲህ መናገርም መስጠትም ፈቃደኛ አልሆነችም። ስትገደድ ስልክ ቁጥሩን፣ እሺ በቃ አሁን ያጠገቢ የለም ከችና ያለው ሄጄ አመጣለው በማለት ተነስታም ቀጥታ ወደ ዳጣ ክላስ ትሄዳለች። ወደ ዳጣ ክላስ ገብታ እባክሽን ዳጣ፣ እባክሽን ቅበሪኝ፣ እባክሽን እርጅኝ እያለችም ስትላት እንዴ አለሽ እኮ አልሞትሽም፣ ወይንስ ልትሞቺ ነው እያለችም ስታሾፍባት ነበረ። ነገር ግን እሷ ከእውነቷ ነው እየቀለደች አይደለም። ዳጣም ነገሩ ድንገት ስለሆነባት ሊገባት ልታውቅ አልቻለችም ነበረ። እባክሽ እባክሽ አታሹፊ እያለችም ስትላት የምን ሰው ነው መፈልግልሽ? እባክሽ ሰው ፈልጊልኝ ስትላት፣ የምን ሰው ነው መፈልግልሽ ብላም ትላታለች። ባል የሚሆን ትላታለች። እንዴ ድንገት ባል የሚሆን የውሸት ሰው ከየት ይመጣል? በእርግጥ በፈጣን ላመጣልሽ ይችላለሁ። ግን ነገሩ ትንሿ ውሸት እየሰፋች ትሄዳለች። በኋላ ከትዬ ጋር ያቆራረጥሻል። ለምን? ምን ሆነሽ ነው ለመፈለግሽው እያለችም ስትላት አይ በቃ ፈልጌው ነው። አየውልሽ ልንገርሽ፣ እኔ የዳጣ የሰላም ባል ነኝ፣ የልጇ አባት ነኝ የሚል ሰው ፈልግልኝ ትላታለች። በፍጹም አላደርገውም፣ ባይሆን እትዬን ሄደን አብረን ሄደን እናሳምናት ታልፈለግሽው፣ አልፈልግም ማለት ይሻላል እንጂ የውሸት ሰው ብታመጪ እዚህ ጋር ነገሩ እየከረረ ይሄዳል። ከትዬ ጋም ትቆራረጣላችሁ። እኛ ቤትም ሊመጣ ይችላል። ሊሆን አይችልም እያለችም ትላታለች። እባክሽ እባክሽ፣ አይሆንም በፍጹም መን ሰው ፈልጊልኝ እያለችም ስትላት፣ እንግዲህ ዳጣም ባይሆን ነይ እንሂድና እናሳምናት እያለችም ብላት አይ እትዬ አምርራለች፣ ምንም እሺ ልትለኝ አልቻለችም። የመጣወትም ስልክ ቁጥር ላምጣ ብዬ ነው እየጠበቀችኝ ነው ብላ ስትላት፣ እኔ በቃ አብረን ሄደን እናሳምናት በማለትም አብረው ተያይዘው ይሄዳሉ። እሷም ስልክ ስልኳን አዘጋጅታ፣ እንግዲህ ስልክ ቁጥር ይዛ ትመጣለች ብላ ለመደወል ጉጉት ላይ እየጠበቀች ነበረ። እንደገቡ እ እሺ ሰላም፣ ስልክ ቁጥሩን ይዘሽ መጣሽ? እሺ በቃ አንጩ እያለችም ስትላት ሰላም ተሽኮርመማ እንግዲህ ዝም ብላ ቁጭ ብላለች። ዳጣም አይ አላመጣችውም መናገር አልፈልገችም እያለችም ስትላት፣ እንዴት ሰላም ምን ሆነሽ ነው? ስንት አውርተን ብዙ ነገር አውርተን ለምን ሀሳብሽን ቀይረሽ መጣሽ? ተይ በኋላ ይቆጭሻል። የልሽን አባት እንዴት መናገር አትፈልጊም? በኋላ ሊክድሽ ይችላል። እያለችም ስትላት፣ በዚህን ሰዓት ሰላም አይ መናገር አልፈልግም እያለች ይህን መልስ ነበር ስትመልስ የነበረው። ዳጣም አይ በኋላ ስትወልድ እናሳውቀዋለን እያለችም ስትል፣ በኋላ ሊክድ ይችላል አያምንም እያለችም ስትላቸው፣ ለምን አያምንም? ሰላምን የመሰለች ቆንጆ አግኝቶ እንዴት ነው የማያምነው? ግዴታ ማመን አለበት ያምናል እያለችም ስትል፣ አይ እንግዲህ እኔ የራሳችሁ ጉዳይ እኔ እሄዳለሁ ብላ ተነስተ ሄዳለች። በዚሁም አጋጣሚ ዳጣና ሰላም ቁጭ ብለው እየተጫወቱ ግን ከማን ያረገሽ ይሁን ንገሪኝ እያለች ትጠይቃታለች። አሁንም ለዳጣም ለመናገር ፍላጎት የላትም። ፍላጎቷ መናገር አይደለም፣ እንደዚሁ በድብቅ አርግዛ በድብቅ መውለድ ነበረ ፍላጎቷ። አይ አልነግርሽም በቃ ከማን ልበልሽ? ከሰው ትላታለች። ሰውማ ሰው ነው፣ ግን ከማን ነው ብላም ስትጠይቃት፣ ነገር ግን መናገር አልፈለገችም። አሁንም በቃ እናት ልትሆኝ ነዋ፣ እናት ልትሆኝ ነው እማዬ እያለች እያሾፈችባት፣ ከአሁን ወዲያ እኛ ሁላችንም ሰጥ ለጥ ብለን ስራ እንሰራለን፣ ስራ ብቻሽን አሰሪም ይከብድሻል እያለች ትላታለች። ነገር ግን ሰላም አይ የዚህ ቤት ስራ እኮ አይከብድም፣ ስለዚህ እሰራለሁ እያለችም ትላታለች። ኧረ ለምን ብቻሽን አሰሪም ታሆን ወዲያ፣ ሁላችንም አንድ ላይ እንሰራለን፣ በቃ አጋዣለሽ፣ እናግዝሻለን እያለችም ስታጽናናትም ነበረ። በዚሁም አጋጣሚ ቤተሰብ እንግዲህ የሰላም መደበቅ፣ የልጇን አባት መደበቅ እና ያለመናገር ሁሉንም አሳስቧቸዋል ማለት ነው። ቤተሰቦቹም እንግዲህ አይ በቃ ሰላም እዚህ መቆየት ተፈለገች የልጇን አባት መናገርም ታልፈለገች ምንም ማድረግ አይቻልም እያሉ እየተመካከሩ እንግዲህ በቃ ሰራተኛ ግዴታ መፈለግ አለብን እያለም ሲላት፣ አይ እራሳችን እንሰራለን እያለችም ትለዋለች። ነገር ግን እንደማይሰሩ ይነግራታል። አዎ ትክክል ነክ እኔ ነኝ የማይሆን አስተሳሰብ ያሰብኩትኝ በእርግጥ አሁን ሰባት ወር እና ስምንት ወር እስከሚሆናት ቀለል ቀለል ያሉ ስራዎችን መስራት ትችላለች። ከዛን ወዲያም ደግሞ እናስብበታለን እያለች የሚል መልስ ሰጥተዋለች። በዚሁም አጋጣሚ እሺ በቃ እንደዛም ታልሽ፣ እሺ ሰባት ወር እና ስምንት ወር እስከሚሆናት ቀለል ቀለል ያሉ ስራዎችን ትስራ፣ ከዛን በኋላ የራሷ የሆነ ቀለል ከዛን በኋላ ሰራተኛ ረዳት የሚሆን ሰራተኛ እናመጣላታለን እንቀጥራለን፣ በሚል ስምምነት እንግዲህ ተስማምተው እዚህ ላይ ወስነዋል ማለት ነው። ሰላም የልጇን አባት ለምንስ ደበቀች? መጨረሻዋስ ትናገራለች ወይንስ እንደዚሁ እንደደበቀች የልጇ አባት እንደተደበቀ ትወልዳለች? ተደብቆስ ይቀራል ወይንስ ይታወቃል የሚለውን እናንተ በኮመንት ላይ አንዳንድ መልሶችን ጻፉልኝ እላችኋለሁ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ሌላ ቪዲዮ ተከታትዬ ይዤላችሁ እስከመመጣ ሰላም ሁኑልኝ። ውድ ቤተሰቦቼ ቪዲዮን ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ በዚሁ ተሰናበትኩኝ። ባይ ባይ።